ይህ አቡ ቢላል ሚዲያ ነው። አቡ ቢላል ሚዲያን ሰብስክራይብ በማድረግ ቤተሰብ የሆኑ ቻናሉ አዲስ ስለሆነ ሰብስክራይብ አድርጉ፣ አበረታት። ወደፊት ለእናንተም ለኔም የሚጠቅም ትልቅ ሚዲያ ነው እና ሰብስክራይብ አድርጉ። አሰላሙ አለይኩም ወረህመቱላሂ ወበረካቱህ። ዲና የተከበራችሁ ወጦች፣ ወንድሞች ሀገር ውስጥም ያላችሁ ውጭም ያላችሁ ኢትዮጵያውያን ሁላችሁም ባላችሁበት ያለ ሰላምና እና ዝነት አይለያችሁ፣ እያልኩኝ አሁንም ደግሜ ደጋግሜ ለቻናሉ ዲስ የሆናችሁ ሰብስክራይብ አድርጉ ማለት ነው። ይህ ቻናል አዲስ ነው። ኢንሻላ ባላፍቃድ ወደፊት ትልቅ ሚዲያ እናደርገዋለን ማለት ነው። ዛሬ እንግዲህ አጠር ባለች ሀሳብ አጠር ባለ ቪዲዮ የመጣሁላችሁ ኢንሻላ ወደፊት ረዘም ባለች ሀሳብና እና ረዘም ባለች ቪዲዮ ብቅ ላለሁ። ሰሞኑን ጠፋሁኝ። አዎ ጠፍቻለሁ፣ በሰላም ነው ማለት ነው። ሰሞኑን በጣም ጠፋሁ ከመጠን በላይ ማለት ነው። እንግዲህ በዚህ ቻናል ወደፊት ምን ምን መስራት እንደምንችል በዚህ ቻናል ምን ልንሰራቸው የምንችላቸውን ሀሳቦች በዚህ ጊዜ ወደ እናንተ የማቀርብላችሁ ይሆናል። እስከዛው ግን በዚች በአጭር ሪከርድ በአጭር ቪዲዮ እናንተን አንዳንድ ሀሳብ ላላችሁ ብዬ ነው ማለት ነው። በሰሞኑ በአንድ ወንድም እና በአንድ ሴታችን ማለት ነው ዩቲዩብ ላይ ሰርታችሁ የምታገኙት ብር ሀራም ነው፣ ሀራም የሆነበት ምክንያት ደግሞ ማስታወቂያ ሲለቀቅ ሀራም ነገሮችን ስለሚያስተላልፍ ነው እና የሚል ሀሳብ አንስተውልኝ፣ በዚያም ቴንሽን ሁኝ ነበር ማለት ነው። በነገራችን ላይ ዩቲዩብ ወይም ሚዲያ ላይ ገንዘብ የምናገኛለን ብቻ ብለን አይደለም ማውጣት ያለብን እኛ ትክክለኛ ሚዲያ ትክክለኛ ሀሳብ ማቅረቢያ ወይም ማንሸራሸሪያ ሚዲያ መፍጠር ለገንዘብን ብቻ ሳይሆን ሀሳባችንን፣ ነጻነታችንን ለማወጅ የሚጠቅመንም ይሆናል ብዬ አስባለሁ። ወደፊትም ቢሆን ዩቲዩብ ቢከፍለን እንደተጨማሪ ቢ ገንዘብ ብናገኝበት ምን ማለት አይደለም። ሁሉም ሰው በእሱ የሚተዳደር ሁሉም ሰው በዩቲዩብ ሰርቶ ባለሀብት የሆኑ ሰዎች አሉ ማለት በአንድ በኩል ሀይር ስራዎችን ወይም ጥሩ መረጃዎች ለሰዎች አቅርቦ ወይም አስተምሮ፣ በአንድ በኩል ደግሞ ሰውዬ የለፋበትን ቢያገኝ ምንም ማለት አልነበረም። ግን ለሙስሊሞች ደግሞ በማስታወቂያው የተነሳ ሀራም የሚሆን ከሆነ ይሄ ነገር አሁንም ወደ ትልልቅ ዑለማዎች ሂዶ ትክክለኛው መረጃ ለእህቶችም ለወንድሞችም እንዲያደርሱን እንፈልጋለን። ቢሆን ቢሆን ከዛ ነፃ በሆነ መልኩ ዩቲዩብ ብንሰራ ቢከፍተን ደስ ይለናል። ያ ካልሆነ ደግሞ አይክፈለን፣ ሀሳባችንን በነፃነት እናራምድበታለን። እንዲሁም ደግሞ በሚዲያ የራሳችን መብት እናንሸራሽርበታለን፣ በዚህም እንጠቀምበታለን ማለት ነው። በተለይ ሚዲያ ሙስሊሞች ያስፈልጋል፣ ምክንያቱም የተለያዩ እስልምና ሃይማኖት አክብሮ የሰጠን መብቶችን የሚጥሱ በሀገራችን በአንዳንድ ሕገ ወጥ ሰዎች ማለት ነው። የሙስሊም ጭቆና እንዳለ ሁሉ እኛም መብታችን ለማስከበር እና የራሳችን ሀሳብ ለማንሸራሸር ጠንካራ ሚዲያ ያስፈልገናል እና ለዚህም እንደሚጠቅመን በማሰብ እህቶችም ወንድሞችም ወደፊትም ቢሆን ተስፋ መቁረጥ የለብንም ሚዲያ አልከፈለንም ብለን መቅረት የለብንም ማለት ነው። እውቀትም ያላችሁ ሀሳብም ያላችሁ ተደብቃችሁ ያላችሁ እህቶች፣ ወንድሞች የራሳችሁን ቻናል በመክፈትና የራሳችሁን ሚዲያ በማቋቋም ለሰዎች መብት እንዲሁም ለእናንተ መብት የምታስከብሩበት ታላቅ የሚዲያ ባለቤት መሆን አለባችሁ ብዬ ነው በእውቀታችሁ በትምህርታቸው በምታውቋት ነገር ተጠቀሙበት ለማለት ነው። ጠቅለል ባለመልኩ ምን ለማለት ፈልጌ ነው? ሚዲያ ገንዘብን ብቻ ሳይሆን ለነፃነታችንም አስፈላጊ ስለሆነ ነፃነታችን እና መብታችን የምናስከብርበት እንዲሁም ለሰዎች ጥሩ ስራዎችን ወይም ደግሞ መልካም ነገሮችን የምናስተላለፍበት ሚዲያ ማድረግ እንደምንችል አልጠራጠርም ማለት ነው። እናንተም እንደዛው፣ እኔም እንደዛው። ስለዚህ የችን ሀሳብ ዛሬ ጠቆም ላድርጋችሁ ብዬ ነው። በቅርቡ ኢንሻአላህ ባለ ፈቃድ በዚህ ቻናል ምን ምን መስራት እንዳለብን ወደፊት ቻናሉ በቋሚነት ምን እንደሚሰራ አሳውቃችኋለሁ። ከዛው ግን ይህን ቻናል ሰብስክራይብ በማድረግ ቤተሰብ ይሁኑ። አበረታቱኝ። ሰላም አለይኩም ወረህመቱላሂ ወበረካቱ።